ሰላም፣ ሰላም እንዴት ናችሁ? እንዴት አላችሁ? ሙስሊምም ክርስቲያንም ባላችሁበት ቦታ ፈጣሪ እቅፍ ድግፍ አርግቶ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በመንገዳችሁ ሁሉ ፈጣሪያችሁ ጥላና ከለላ ጋሻ ይሁናችሁ። ቤተሰቦቻችሁን ከክፉ ነገር ስውር አድርጎ በኪነ ጥበቡ ይጠብቅላችሁ የምሰሩበትን ገንዘባችሁን ፈጣሪያችሁ እግዚአብሔር አምላክ ይባርክላችሁ፣ እፍ ብሎ በረከት በበረከት ያድርጋችሁ እያልኩኝ ከዚህ በመቀጠል ብቅ ጥልቅ፣ ፈካ ደመቅ፣ ጠፍጠሽ ጠንቧ ብዬ መጥቻለሁ ብያለሁ። ዛሬ ደስ ብሎኛል ማርያምን፣ ደስ ብሎኛል እግዚአብሔርን። በቃ ማለት አንዳንድ ጊዜ ሰውን እንደዚህ ስትመክሩ ሰው እንደ ጠላት አድርጎ ያያቸዋል፣ እና እውነትን ስትናገሩ በሰው ዘንድ ደግሞ ጠላት የምትሆኑት ጊዜ ይኖራል ማለት ነው። ስለዚህ እኔ ሄሉን የተናገርኳትን ሁሉ ድርጊት ፈጽማለች። ምክንያቱም የክፋት አልነበረም። እኔ የተናገርኩትኝ ማሻሻል ያለብሽን ነገር አሻሺ፣ ከእሱ ጋር ተወያይ፣ ግልጽ ለግልጽ ተወያዩ ራስሽን ተመልከቺ፣ ጉድለትሽን ወደኋላ ተመልከች ተመልከቺ ብዬ መክሪያት ነበረ። እንደምትሰማኝ ደግሞ ጠንቅቄ አውቃለሁ። እከታተልሻለሁ ስላለች ማለት ነው። እና ያንን ነገር ፈጽማ በማየቴ እግዚአብሔር ይመስገን ስለሁሉ ሁሉም ነገር መድኃኔ ዓለም ክብር ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። በቃ ያ ነው የእሷን ደስታ ነው ማየት የምንፈልገው ማለት ነው። የእሷን ሐዘን ማየት አንፈልግም። ያ ያለቀሰችበት ዘመን ይበቃታል። ራሷን የጎዳችበት፣ ራሷን የጣለችበት ዘመን ይበቃታል። አሁን የደስታሽ ዘመን ነው። በቃ የሚያስጨንቅሽን ሁሉ ለመድኃኔ ዓለም ሰተሽ ጥልበ እስካለሽ ድረስ ማለት ነው። እና ትላንትና ያደረግሽው ሰርፕራይዝ እኔም እግዚአብሔርን በጣም ነው ደስ ያለኝ። በቃ የምመኘውም ከአንቺ ማየትም የምፈልገው ነገር ይሄን ነበረ። ስቆጣሽም የነበረው ይሄን ነው። አንዳንድ ደግሞ ዩቲዩበሮች አላችሁ፣ ሰውን እላዩን እያያችሁ ያ ሰው ቆንጆ ስለሆነ ቁመና ስላለው አይሆናትም፣ ሊጎዳትን የመጣው አይፈልጋትም የምትሉ ዩቱበሮች አላችሁ። በመጀመሪያ አይፈልጋት ይፈልጋት ምን አውቃችሁ ነው ሰው ላይ በአይነ ስውር ዝም ብላችሁ የምትፈርዱት ማለት ነው። ምክንያቱም ይሄንን ሰው እንኳን እኛ ሄሉም ራሱ ገና ልቡን እያጠናችሁ እየተዋወቀች ነው ያየችው። በማየት ብቻ ይሄ ሰው አይሆንሽም ሊጠቀምባት ይመጣው የመጣው እንዴ ምን አቶ ነው እሱ የሚጠቀምባት? እሱ እኮ እንዲያውም ሚዲያ ላይ ህይወቴን ማሳየት አልፈልግም ያለ ልጅ ኮት እና አንዳንድ ጊዜ የምንናገረውን ብናስተውል መልካም ነው ብዬ ነው ማስበው። ምክንያቱም ይሄ ልጅ አፍቅሯት ነው የመጣው ራሱ ነው የጠየቃት። ስለዚህ ለወደፊት ምክንያ ከመጀመሪያው እስከ መጨረሻው አነጋገሩ አንድ አይነት የሆነ ሰው ነው ያልተለወጠ፣ እዚህም እዛም ያልዋለለ ሰው በአነጋገሩ በአቋሙ እስካሁን ድረስ ያለ ሰው ነው። ለዛ ነው ሄሉን እኔ ትኩር ትኩረት አድርጌ እየተቆጣዋት ያለሁት ምክንያቱም ከበፊት ባህሪዋ እንድትታረም የመከርኳትኝ እሷ ያላየችውን ነገር እንድታይ እያደረግኩኝ እሷ ላይ ጫና ሁኜ የምሳደበው ለነገ ህይወቷ ምሳደዋልኩኝ የምናገረው ለነገ ህይወቷ ምስቅልቅል እንዳይሆነባት። ምክንያቱም እኛ ትዳር ውስጥ የገባነው ስለምናውቀው ነው። አንዳንዶች አንዳንዶች አሉ ደግሞ ትዳሩ ሳገቡ ሰው ላይ እንደዚህ በአይነ ስውር አይፈረድም። ምኑን አውቃችሁት ነው? እሱ አይሆንሽም፣ ሊጠቀምብሽ ነው የመጣው አራ አይባልም? መድሃኒያ ለምን አይባልም? ወደ ራሳችሁ ተመለሱ አይባልም? ልጁ ዓላማ ያለው ነው። ምክንያቱም ከመጀመሪያው አነጋገሩ አልተለወጠም፣ አልተቀየረም ቆፍጣና ህይወትን ፈላጊ ሰው ስለሆነ ነው። ደጋግሜ እኔ እሷን እየተቆጣሁት ያለሁት። እግዚአብሔር ይመስገን ሁሉንም ነገር በንግግር ፈተውት። ትላንትና ፏ ብላ ብትናድርጋ እንዴት እንደምታምሩ። ሄሎ እንደው በመድኃኒዓለም በሁለታችሁ መሀል ንፋስ እንዳታስገቢ፣ ጓደኛ የሚባል ነገር እንዳታስገቢ፣ ልዑልም ቢሆን በመሀልሽ እንዳታስገቢ። እስካላ ያላችሁ ፍቅራችሁን ገጭግጩት ማለት ነው። እንዴት እንደምታምሩ ማርያምን! እንደው መድኃኔ ዓለም ፍጻሜያችሁን ያሳምርላችሁ። ከክፉ አይን መድኃኔ ዓለም ይሰውራችሁ። እንዲህ ፍቅራችሁን እንዳበበ እስከ ፍጻሜው ድረስ የልጅ ልጅ እስከ ማየት ያብቃችሁ። እንደዚሁም ደግሞ የደስታሽን ምንጭ መድኃኔ ዓለም የሚወዱሽን የሚያከብሩሽን ተከታዮችሽን አይተው የሚደሰቱበት ጊዜን እግዚአብሔር አምላክ ያምጣላቸው። ደግሞም ያመጣላቸዋል ብዬ ነው የማስበው። ምክንያቱም ያለብሽን ባህሪ ከለወጥሽ አንቺ ማንኛውም ወንድ ሰግዶልሽ መኖር የምትቺ ሴት ነሽ፣ ብቁ ሴት ማለት ነው። ስለዚህ እኔ በጣም ነው ደስ ያለኝ። እንደዚሁም ከእሷ ጎን የነበራችሁ አይዞሽ፣ ጉድለቷ ምኗን እየተናገራችሁ እየተቆጣቻችሁ እያረማችኋት የመጣችሁት ሁሉ እንኳን ደስ አላችሁ። ደስ የማይለው በዚህ ሰዓት ሴጣን ብቻ ነው፣ ሴጣን ብቻ ነው በቃ ትክክለኛ ዓላማው በፊትም እኔ ለሕይወት ነው የምፈልግሽ፣ ለቁም ነገር ነው የምፈልግሽ። ይሄ ቃሉ አልታጠፈም። የበፊት ሕይወቱን ታቁታላችሁ። ዛሬ የተናገረው ነገጧ ገልብጦት ነው የምታገኙት። ስለዚህ እውነተኛ ሰው በቃሉ የሚጸና ነው። ትላንትናም እሷም እንትን ስትለው የቃል የገባላት ቃል ነው። ይሄንን ደግሞ እመብርሃን እድሜና ጤና ትስጠን እንጂ እናየዋለን፣ እናየዋለን። ለእሷ የሚሳናት ነገር ምን አለ? ምንም፣ ምንም አይሳናትም። አንዳንድ እግዚአብሔር ማለት ነው የሆነ ነገር ያመጣና በዛ ነገር ይሆነናል ብለን ከዛም በኋላ ህይወታችን ቅስም ሲል እግዚአብሔርን እናማረዋለን። ግን እኛ አላወቅንም፣ መድኃኔ ዓለም የሚጠቅመንን ሰው ሊሰጠን ነው። ይሄ እኔ እንደሚመስል የጸሎትሽ ምላሽ ነው። የብዙዎች ሰዎች የብዙ ተከታዮችሽ እምባ ነው፣ መብርሃን የዳበሰችልሽ ብዬ ነው ማስበው። ለምን እሱ ሰው አቶ አይደለም? ቆንጆ ነው፣ ብር አለው፣ ቁመና አለው፣ ሁሉ ነገር አለው። ግን እሱ ያ ነገር አይደለም የታየው አንቺነትሽን እስከነማንነትሽ ነው የወደደሽና እግዚአብሔር ይመስገን። መድኃኒዓለም ክብሩ ይስፋ፣ ፍጻሜያችሁን ያሳምርላችሁ። በቃ ቤተሰብ የሚደሰትበት ወግም ለማረግ ለማየት እግዚአብሔር አምላክ ያብቀሽ። እኛንም ያብቃል። እፍ የምንልበትን ዘመን ያምጣልን። እንደው በመሃላችሁ ገብቶ የሚያበጣብጠውን እንዶ ቸሩ መድኃኔዓለም የያዝላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በምትሄዱበት ሁሉ ጥላና ከለላ ይሁንላችሁ። መድኃኔዓለም የምታመልኪው የምት ትዘክሪው መድሃን ያለም ከክፉ ነገር ይጠብቃችሁ ይጋርዳችሁ፣ ሕይወታችሁ የለመለመ ያድርግላችሁ እስከ ፍጻሜ የአብርሃምና የሳራ ያድርግላችሁ። በቃ ያንቺን ደስታ ነው የምንፈልገው። በቃ እንደዚህ ፍንድስ ብለሽ ፍንድቅድቅ ብለሽ ደግሞ ስታምሩ፣ አይ እግዚአብሔር፣ አይ እግዚአብሔር፣ አይ እግዚአብሔር። ቆሻሻው ሲመጣ መልክ መልካሙን አንኮኮ የምታመጣ መልክ፣ እግዚአብሔር ምን ይሳናሃል! ይቺን ቀን ማን እና ያህል ማን እሷስ ቢሆን ይቺ ቀን ትመጣለች ብላ አላስበችውም? ሰው ከሚያስበው ይልቅ መድሃኔ አለም ያሰበው ያዘጋጀው ይበልጣል። መድሃኔ አለም ንጹሕ ልብን ብቻ ነው የሚፈልገው። የስንት ጸሎት አለበት የስንት ሰው እንባ አለበት ያብ ዛሬ የመጣው የስንት ሰው እንባ እሷ የማታውቀውን እግዚአብሔር ያዘጋጀውን አምጥቶ ዱብ አታቀው በሆነ ምክንያት ከወንድሟ ጋር መድኃኒዓለም እንዲገናኙ አደረገ። ከዛም በኋላ እግዚአብሔር ደግሞ በዚህ አድርጎ እሷን አምጥቶ ከመልካም ሰው ጋር እንድትጋጠም አደረጋት። ይሄ የሰው ስራ አይደለም፣ የመድኃኒዓለም ስራ ነው። በህልሟም በእውኗም ይሄ ሰው ትዳር ይሆንኛል ብላ ያላሰበኝ ስለ ትዳር ራሱ ዳግመኛ በቀኝ ተስፋ የቆረጠ ነብስን እግዚአብሔር እንደዚህ ጥግን አድርጎ ያመጣዋል። ውይ እንደው ምን ይሳናል መድኃኒዓለም! አንተ እኮ ልብን ብቻ ነው የምፈልገው እንደ ሰው ጉቦ አይፈልግ እንደ ሰው ገንዘብ አይፈልግ። እቺ ልጅ ቆንጆ ነች፣ እቺ ልጅ መጥፎ ነች፣ እቺ ልጅ ውበት የላትም አስጠሊታ ነች፣ ይሄ ልጅ ቆንጆ ነው፣ ይሄ ልጅ ውብ ነው፣ የሚገባው እቺ ሴት ነች የማይል መድሃን ያለም ወይ ረ ለአንተ ምን ይሳናሃል! እንደው እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ እና እስከ መጨረሻው ድረስ ፍቅርሽን ራስሽ እብብ አድርጊው እንደ ፀጌሬዳ ተንከባክበሽ ያ ፍቅርሽን ፍቅር የምታደርጊው አንቺ ነሽ። ወንድ ልጅን ስብስብ በርተሽ ጥሩ ፍቅር ከሰጠሽው ወንድ ልጅ የትም አይሄድም። ጭቅጭቅ ምናምን ይህን ከላይሽ ላይ ውግድ ካደረግሽ ይሄ ቺቺ መጥፎ ይቅና መንፈስ ንቀላ አድርገሽ ካወጣሽ በእጅሽ እንዲህ አንከባክበሽ የሚያስችሎታለሽ እግዚአብሔር ይመስገን። አንቺ ደግሞ ይሄንን ጸጋ አድሎሻል። የፍቅር አሰጣጠን ትችይበታለሽ፣ እንክብካቤን ትችይበታለሽ። ወንድ ልጅ የምትንከባከበው የምታስብለት የምትጨነቅለት ሰው ካገኘ የትም ቅስቅስ የለምና፣ ሄሉዬ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ከክፉ ጠላት ይሰውራችሁ። ሰው መስሎ መርዛማ እባብ ጓደኛ መስሎ ወዳጅ መስሎ ጠላት ከሚሆኑ እባቦች እግዚአብሔር ይጠብቃችሁ። ጥላና ከለላ ይሁንላችሁ እስከ ፍጻሜው ያጽናችሁ። በቃ እንዲህ ደስ እንዳለን በህይወት ዘመናችሁ ደስታ በደስታ አድርጋ እመብርሃን ታኑራችሁ። ከአሁኑ እንዲህ ደስታ ወደፊትሽ ነው። በቃ ወደፊት ነው እንጂ ወደኋላሽ ተመልሰሽ የምታለቅሽበት፣ የምትጨነቂበት፣ የክፉውን ዘመን መልሰሽ የምታስታውሽለበት ነገር ምንም አይነት ነገር የለም። ጉዞ ወደፊት። እግዚአብሔርን እመብርሃንን መድኃኔ ዓለምን ቅዱስ ሚካኤልን ቅዱስ ገብርኤልን ይዘሽ ጉዞ ወደፊ በቃ የልብሽን መሻት ለመድኃኒዓለም ስጪው። በቃ ከምንም በላይ ደግሞ በእምነቱ እሱ ደካማ ቢሆን አንቺ ጠንካራ አድርጊው። ቤተ ክርስቲያንን ሂዱ፣ ቤተክርስቲያን ይዘሽው ሂጂ። ወደ አምላኩ እንዲቀርብ አድርጊው። እና እግዚአብሔር በመሃላችሁ ይግባ። በጣም ነው ደስ ያለኝ። እመብርሃን ፍጻሜያችሁን ታሳምርላችሁ። አንዳንድ ዩቲዩበሮች ግን ዝም ብላችሁ ሰው ላይ ፈልፈላ የምትሆነዋላችሁ፣ እግዚአብሔር አምላክ ማስተዋልን ይስጣችሁ፣ ጥሩ አይምሮን ይክፈትላችሁ። የሰው እድገት እቺ ልጅ ምክር መስጠት ነው እንጂ አይሆንሽም፣ እሷን ልጎዳ ነው፣ እሷን እንዲ ልትል ነው የምትሉ ሰዎች መጀመሪያ የራሳችሁን ጉድፍ ይዩ፣ መጀመሪያ የራሳችሁን ህይወት መርምሩ። በብዙ ህይወት ተጎዳችሁ፣ በብዙ ህይወት የተጨማለቃችሁ እናንተ ህይወት ካልሆነላችሁ ለዛ ሰው ሁለተኛ እድል አይሆንለትም ማለት አይደለም። ቢቻላችሁ ምከሯት፣ በቃ ስህተቷን። እኔ አሁን ትናንትና ብዙ ሰው ውስጡ እንደሚሰማው አውቃለሁ ግን ይሰማው አያገባኝም። ከኔ ግን የተሰማኝን ነገር ነው እንዳለ ስለሷ የጉድ ጉድለቷን ነበረ ሳወራ የነበረው እንድታሻሽል። እሷም አለች እግዚአብሔር ይመስገን ከኔ የጎደለውን ነገር የኔንም እንትን አሻሽላለሁ። ይሄው ይሄው በደንብ ነው ሄሉ ምክር የምትሰማውና፣ እኔ ደስ ብሎኛል። እኔ ደስ እንዳለ መድሃን ያለም አምላክ እስከ መጨረሻችሁ ደስታ በደስታ ይሙላችሁ፣ በቃ ይሙላችሁ። ተከታዮች ራሱ እንኳን ደ ስለ እሷ ያነባችሁ፣ ስለ እሷ ያዘናችሁ፣ ደምን ባ ያለቀሳችሁ አላችሁ። የእሷን እንትን ማየት የምትፈልጉ እናቶች አላችሁ። ትልልቅ እናቶች በቤተ ክርስቲያን ስር ያላችሁ እናቶች ሄሉን የምትከታተሉ አላችሁ። ያ ሁሉ የእናንተ ጸሎት ነውና እግዚአብሔር ይመስገን፣ ፍጻሜያቸውን ያሳምርላቸው ብዬ ነው የማስበው። በተረፈ ባይ ባይ ባይ